የሆነ የሆነ ጊዜ ጸሎታችን ቶሎ የሚሰማበት ጊዜ አለ፣ በጣም የሚዘገይበት ቶሎም የማይሰማበት ጊዜ አለ፣ ጨርሶም የማይሰማበት ብዙ ምክንያት አሉ። እግዚአብሔር ጸሎትን የማይሰማበት ወይም የማይፈጽምበት ብዙ ምክንያቶች ቢኖሩም ከነዚህ አንዱ ግን አባቶቻችን እንደነገሩን በተጣላበት ወራት፣ ማለት ሰው በመንፈሱ ደክሞ በስጋው በበረታበት ወራት፣ ማለት በመንፈሱ ደክሟል፣ መንፈሳዊ ወጡ ዝሏል። በስጋው ግን በርትቷል። ይበላል፣ ይጠጣል፣ ይተኛል፣ ይዝናናል። ይሄ እንደተጠበቀ ነው። በነፍሱ ግን ወደ እግዚአብሔር የሚያቀርበውን ነገር በሙሉ ትቶታል። እንደዚህ ሲሆን እግዚአብሔር ፈጥኖ አይሰማም። ምክንያቱም ነፍሱ ከእግዚአብሔር እየራቀ ሕይወትነቷን እያጣች ነው የምትሄደው። ስጋው እየደከመ እየበረታ እየጾመ እየጸለየ እየሰገደ ነፍሱ ስትበረታ ስጋው ሲደክም ግን እግዚአብሔር ቶሎ የሚሰማው ይሆናል። ለምን ጸጋው ሲበዛ ድካሙን ይቀንሰል። በብዙ ገዓር በብዙ ጩኸት የሚሰማ ሰው አንድ ጽሆ የሚሰማ ይሆናል። በእኛና በቅዱሳን መካከል ያለው ጸሎት ልዩነቱ ይሄ ነው። ለምን ነቢየ እግዚአብሔር ቅዱስ ዳዊት እንደነገረን የእግዚአብሔር አይኖች ወደ ጻድቃን ጆሮቹም ወደ ማን ነው? አይንቱ ለእግዚአብሔር ሀበ ጻድቃኑ ወእዝኑሂ ሀበ ስለቶሙ የእግዚአብሔር አይኖች ወደ ማን ወደ ጻድቃን ጆሮች ወደ ማን ወደ ማን ወደ ልመናቸው፣ ወደ ቅዱሳን ልመና። ለምን ሆነ? በመንፈሳቸው በርትተው በሥጋቸው ስለደከሙ፣ ይህም ተመልከቶ ጸሎታቸው ቶሎ ቅድመ እግዚአብሔር የሚደርስላቸውና ግዳጅ የሚፈጽምላቸው ይሆናል።